አንዳንድ ሰዎች ግን ማለት ነው በምን ነው የምታስቡት? እኔ አልገባኝም። የምር ነው የምላችሁት። እኔ ሄሚን እኮ እኔ ምን ቅድም እኮ ጠዋት ባህሪ ማንም ሰው ቢመጣ የራሱ ን የሚሰማ ሰው አይደለውም ኦኬ እውነቱ ነው የተናገርኩም የሆነ አንዳንድ ነገር ያው ስለምን ወደው አንድ ሰው የሆነ ጎርጋት ውስጥ እንዲገባ ዝም ትላላችሁ እና አንድ ሰው ይሽ የምትወዱ ሰው ጎርጋት ውስጥ ከገባ ብሎ ትገባላችሁ እንዳይገባ ትከለክላላችሁ እንጂ አብሮ አትገቡ ገባችሁ ሄሚየን በጣም ነው መወዳት እውነት በጣም በጣም ታሳዝነኛለች። በጣም ወዳታለው። አጠገቤ ላይ ቢሆን የብር ምን እንደማደርጋት ይነሳ አላቅም። አጠገቧ ላይ ቢሆን ማለት ነው። እና ማለት ቲሸርት ማለት ያለ ነው ሸምዝና በምን ቋንቋ ነው የምትረዱት? ቲሸርት ነው ማለት ሸምዝ ነው በአማርኛ እና በእንግሊዝኛ ቲሸርት ይባላል። እኔ ደግሞ ማለት እኔ የገባኝን ቋንቋ ነው እኔ ያወራሁት። ኦኬ እና ቲሸርት አይደለም፣ ሸሚዝ ነው ምናምን ትላላችሁ። በዚያ ላይ ደግሞ አሽቃባጭ ምናምን እኛ ሲተበኝ እኮ ሲዲ ሰው ልጅን ትልቅ ቦታ እንዲደርስ፣ መልካም ቦታ እንዲደርስ እና እንድናበረታ እንድንጠንክር ያደርጋል። እናንተ የሰደባችሁ ልክ ደግሞ እኔ ደግሞ ከፍ እያልኩ ነው የሚሆነው እና ከፍ እያልኩ ነው የሚሄደው። ቀባቸው ምንም ለእናንተ የተማቻቸውን ነገር ማውራት ማፍታላችሁ እና ይመቻቹ እዚያው ድለ ያላቹ ግን እና አንዳንዴ እንደምታውሩ ነገር ይወቁሽ። ግን ስድቡኝ፣ ስድብ ምንም አይደለም። እኔ ገና ከፍ ይብልል ትልቅ ቦታ እንድደርስ ይረዳኛል፣ ያገዘኛል። የእናንተ ስድብ ማለት ነው። ስድብ የተሳደባ ሰውኮ ትልቅ ቦታ ነው የምደርሰው። የተሳደባ ሰውኮ ጠንካራ ሰው ነው። በእውነት ያለሳደባ ሰው እኮ ነው እንጂ እየተሳደባ እና እየተረገጠ ሰው ገና ትልቅ ቦታ በቃ አለ የሚባለው ቦታ ላይ ነው የሚቀመጠው። እና ሳደባቸው አልሳደባቸውም እንግድ አይሰጠኝም። ጥፋት ካጠፋች እንደዚህ ነው ብዬ ነገራት አለኝ እና ሰው ግን ይሷል። ጠላት አልችልም። ምንም ነገር ብታደርግም አልጠላትም። ኦኬ፣ በፍጹም አልጠላትም። እግዚአብሔር ምስግሬ ነው። አይ ሄሚ የሚጠለው አንጀት የለኝ ምን ይጋባ ይዘው እንገራችሁ ብዬ ነው በዚህ አጋጣሚና፣ እናንተ ነገር አውቀን ብናወራ አውቀን ብናደርግ አውቀን ብትጽፉ ጥሩ ነው። ግን እናንተ የማቻችሁ ብቻ የተማቻችሁት ነገር ነው እየተሰማችሁ ነገር እኔም እየተሰማሁ እየተሰማኝ ነገር እንደተናገርኩ እናንተም ደግሞ እየተሰማችሁ ነገር ነው ኮሜንት ላይ የማቻቸው እና አዎ፣ እኔ እኮ እንደዚህ ያልኩ እንጂ እኔ ምንም አላልኩም እና ሌላ ምንም አላልኩም። ኮሜንታችሁ ባልፈልግ እንኳን ኮሜንት ዘግቼ ቪዲዮ ነገር መፍታችሁ ነው። እግዚአብሔር ችግር የለብኝም እና ብቻ ምንም አይደለም። ሰላም ሰላም። ውድ ችግር አይደለም። እና ሄሚ እኮ አሁን እሺ፣ ጥፋት ቢታጠፋ አጠፍተሻል፣ እንደዚህ እንደዚህ ይሆን ይላታለው። ግን ሄሚ እኮ በማንም ልቀይራት አልችልም። ነገር ግን እንደዚህ ብዬት ስለ ተናገርኩ ሄሚን ጠላሁት መሰላችሁ? እንደ ሴት የኔ በጣም ነው የምወዳት። ሄሚ ብዬ ሳልጠራ ይማሸም፣ ገባችሁ? ስም እኮ ሄሚ ስም የኔ እና ሄምን እኮ እሷ አታቅም እኔ አውቃታለሁ። እና ሜዳ ላይ አይቼ በጣም ነው ሞዳት ተዛዝነኛለች። እንደ ሄቴ ነው ማያት። ኦኬ እና እንደዛ ነገር እና ስለ ሰው ደግሞ ጥፋ ሲያጠፋ ጥፋት ለዚህ ማለት አይደለም ማውራት አለባችሁ። እንደዚህ እንደዚህ አታደርጊ፣ ይሄ ልክ አይደለም እንድትሉት ነው ያት ትችላላችሁ። እንደ ምን ችግር አለ። እና እንደዛ ነው የምላችሁት። እንደዛ ስላልኳችሁ የተሰማችሁ ሰዎች ካላችሁ

ከሚባል ሰዎች የሚለው ሰዎች መሀል ሄሜ ነች። አንደኛ ከባሽ ገባ። የዛ ነገር ሚዲያ ላይ ማንን ማንን ታውቂያለሽ? ማንን ነው የሚታላንቂው? ማን ነው በስራ የምትወጂ ሰው ብሎ አንድ ሰው ቢጠይቀኝ ሄሜ ነሽ ብዬ ነው የምነግረው። ገባችሁ? ከሄሜ ብዙ ነገር ተምሬያለሁ። ከፍ ማለትን ተምሬያለሁ። ዝቅ ማለትን ተምሬያለሁ። ማሳደብን ተምሬያለሁ። ከተሳደባችሁ በኋላ ደግሞ ትልቅ ቦታ እንደሚደርሱ ተምሬያለሁ። ከሷ ዝምታ ተምር ያለው ሰው ልጅን ማክበር ተምር ያለው ገባችሁ። ለፍቅር ቦታ መሰጣት ተምር ያለው ትልቅ ትንሽን ማክበር ተምር ያለው ገባችሁ። ከሄሚ ብዙ ነገር ምን ያልተማርኩት ነገር ምን ያለ ብዙ ነገር የምትሰራው ነገሮች ላይ እኔ ደግሞ ትምህርት እወሰድኩ። የተመቻችሁትን ነገር ጻፉ። የገባኝን ነገር ከማናገር ወደ አላልንም እና ለማንኛውም በጣም ወዳችኋለሁ፣ በጣም ማክብራችኋለሁ። መልካም ቀን የሚንዳችሁ ብያለሁ። ደግሞ የሚያደጋግ የሚያሽ እና እነዚያ ነው የምላችሁ ውዶችን። ድምፄን እያቆራረጥኩ እያወራሁ ማዳም ቤት ነኝ ታውቃላችሁ መቼስ። ይመቻችሁ። ለማንኛውም የእኔ ቆንጆ ወደሻለሽ፣ እሺ እናቷ።